ሰላም ጤና ይስጥልኝ የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። ለመላው እስልምና እምነት ተከታዮች እንኳን ለኢድ አለ ድሃ አረፋ በዓል በሰላም አድረሳችሁ በማለት ወደ ዕለቱ ዜናዎቻችን አለፍኩ። ሕዝበ ሙስሊሙ የአረፋ በዓልን ሲያከብር ለተቸገሩ ወገኖች በማካፈል የፈጣሪን ትዕዛዝ በመፈጸም ሊሆን እንደሚገባ ሼክ ሙክታር ሙባርክ ገለጹ። የ1446ኛው ኢድ አለ ድሃ አረፋ በዓል በሐረር ከተማ ተከብሯል። ሲሳይ ዘርሁን ስር ስላለው ሕዝበ ሙስሊሙ የአረፋ በዓልን ሲያከብር ለተቸገሩ ወገኖች በማካፈል የፈጣሪን ትዕዛዝ በመፈጸም ሊሆን እንደሚገባ የሐረር ጁማ መስጂድና የሱራት ስነ ስርዓቱ ዋና ኢማም ሼህ ሙክታር ሙባሪክ ገልጸዋል። 1446ኛው የኢድ አልአድሃ አረፋ በዓል በሐረር ከተማ በደማቅ ሁኔታ ተከብሮ ውሏል። በዓሉም በተለያዩ ሃይማኖታዊ ስርዓቶች የእምነቱ አባቶችና ምእመናን በተገኙበት ነው የተከበረው። በበዓሉ ላይም በተለያዩ ቋንቋዎች የተክቢራና የሁጥባ መልእክቶችም ተላልፈዋል። በበዓሉ ላይ የሁጥባ መልእክትን ያስተላለፉት የጁምዓ መስጅድና የሶላት ኢማም የሆኑት ሸህ ሙክታር ሙባሪክ በዓሉን ስናከብር ሃይማኖታዊ ስርዓቱ በሚያዘው መንገድም ልናከብር ይገባል ሲሉም ተናግረዋል። የአረፋ በዓል ልዩ ልዩ ሃይማኖታዊ ስነ ስርዓቶች የሚከወኑበት ያለው ለሌለው አካፍሎ የሚውልበት የደስታ በዓል እንደመሆኑ የእምነቱ ተከታዮች ይህንንም በመተግበር ሊያከብሩት እንደሚገባም መልእክታቸውን አስተላልፈዋል። ይህ በዓል የመስዋዕትነት በዓል እንደመሆኑ ያለው ለሌለው በማካፈል የተቸገሩትን በመርዳት ሊሆን እንደሚገባም መልእክታቸውን ችረዋል። ኢድ አልአድሃ አረፋ በዓል የእርድ በዓል በመሆኑ ህዝብ በሙስሊሙም ያረደውን ሳይሰስት ለተቸገረ በማካፈል የፈጣሪን ትእዛዝ ሊፈጽም ይገባል ያሉም ሲሆን የእምነቱ ተከታዮችም ሃይማኖታዊ ስርዓቱን ከመተግበር ጎን ለጎን ለሀገር ሰላምና አንድነት መጸለይ እንዲሁም መስራት እንደሚገባቸውም መልእክታቸውን አስተላልፈዋል። በተጨማሪም ወጣቱ ትውልድ ራሱን ካላስፈላጊ ተግባር በመጠበቅ አንድነቱን በማጽናት እምነቱንና የሀገሩን ሰላም ማስጠበቅ ይኖርበታም ሲሉም መልእክታቸውን አስተላልፈዋል። የሐረሪ ክልል ርዕሰ አስተዳደር ኦርዲን በድሪን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎችና ህዝበ ሙስሊም ወጣቶች፣ እናቶችና አባቶች ተገኝተው ልዩ የሃይማኖታዊ ስርዓቱን በመከወን የሶላት ስነ ስርዓቱን በማከናወን የበዓሉ ፍጻሜ ሆኗል። አላሁ አክበር አላሁ አክበር አላሁ አክበር ርዕሰ መስተዳድር አቶ ኦርዲን በድሪ ለኢዳላዳሃ አረፋ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪም ለመላው ህዝብ ሙስሊም ለኢዳላዳሃ አረፋ በዓል እንኳን አደረሳችሁ መልእክትም አስተላልፈዋል። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ለመላው የእስልምና እምነት ተከታዮች ለ1446ኛው የኢድ አለዳሃ አረፋ በዓል እንኳን አደረሳችሁ ብለዋል። በመላው የእምነቱ ተከታዮች ዘንድ የኢድ አለዳሃ አረፋ በዓል ዘንድሮ ለ1446ኛ ጊዜ በዛሬው ዕለት እየተከበረ ይገኛል። ህዝበ ሙስሊሙ የኢድ አለድሃ አረፋ በዓልን ሲያከብር የሀገር አንድነትን በሚያጠናክር መልኩ እንዲያከብር የሀረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳም ጥሪ አቀረቡ ለ1446ኛው ዓመ ሂጅራ የኢድ አለድሃ አረፋ በዓልም ይህ እንኳን ረሳችሁ መልእክታቸውን ማስተላልፏል ቤተልሄም ደሴም የብልጽግና ፓርቲ የሀረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ለመላው የእስልምና እምነት ተከታዮች ለ1446ኛው የኢዳል አደሃ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ለመላው የእስልምና እምነት ተከታዮች ሁሉ በደስታ በፍቅር፣ በመተሳሰብ የሚያከብሩት በዓል እንዲሆንም የመልካም ምኞት መልእክታቸውን ተመኝተዋል። ይሄ ወር በተለይ አሁን የአረፋ ወር በአጠቃላይ በጣም የተከበረ ወር ነው ሰው ይቅር የሚባባልበት ወር ነው። እንዲሁም ደግሞ ሰው የተቸገረን የሚረዳበት ወር ነው። እንግዲህ ወቅቱ የሚፈልገው መረዳዳትን መተባበርን ነው። ስለዚህ በመጀመሪያ እንኳን ለዚህ ለተቀደሰ የአረፋ በዓል ሁሉም የሙስሊም ማህበረሰብን አደረሳችሁ ለማለት እፈልጋለሁ። በዓሉ ሲከበር በመተሳሰብ በመረዳዳትና ያለው ለሌለው በማካፈል በፍጹም ወንድማማችነትና ህትማማችነት ሊሆን እንደሚገባ ገልጸው በተለይም የኢትዮጵያን መገለጫ የሆነውን አብሮነት በይበልጥ በማጠናከር እንዲያከብሩ ጥሪያቸውን አቅርበዋል። በዓሉ የሰላም የፍቅር፣ የመተባበር እና ሁሉም ህብረተሰብ ተዳዳርቶት በደስታ የሚያሳልፍበት ቀን እንዲሆን እመኛለሁ። ይህም በዓል ምክንያት በማድረግ የተቸገሩ ወገኖቻችንን መርዳት፣ ከበዓሉ ካለፈ በኋላም ደግሞ ሌሎች የህብረተሰብ ክፍሎችንም እንዲሁ በፍቅር ይዞ ተባብሮ አብሮ የመኖርን ባህላችን የሆነውን ማስቀጠል አለብን የሚለውን ለማስተላለፍ እፈልጋለሁ በድጋሜ። በዓሉ የሰላም የፍቅር እንዲሆን እመኛለው በክልሉ በሁለንተናዊ መልኩ እየተከናወነ ለሚገኘው የእድገት ጉዞ አንድነት ወሳኙ ቁልፍ ተግባር በመሆኑ አብሮነትን በሚያጠናክር ተግባራት ላይ ማተኮር ይገባልም ብለዋል። ለመላው የእስልምና እምነት ተከታዮች መልካም የኢዳላ ዳሃ አረፋ በዓል እንዲሆን አቶ ጌቱ ተመኝተዋል። ሙስሊሙ ማኅበረሰብ የኢዳላ ዳሃ አረፋ አብሮ የመኖር ባህልን በሚያንጸባርቅ መልኩ ሊያከብረው ይገባል ሲሉ የእስልምና ሃይማኖት አባቶች ተናገሩ። የአረፋ በዓል የእርድ በዓል እንደመሆኑ የመተጋገዝ ባህላችን ሊዳብርበት እንደሚገባም ተገልጿል። ዘገባው የዓለም ገመቹ ነው። ዝርዝሩ በተከታይነት ይቀርባል። የሙስሊሙ ኅብረተሰብ የኢድ አልአድሃ አረፋ በዓልን አብሮ የመኖር እሴትን በማንጸባረቅና የተቸገሩ ወገኖችን በመርዳት ሊያከብሩት እንደሚገባ የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝደንት ሐጂ አብዱ ሰላም ጅብሪል ተናግረዋል። በእስልምና ከሚከበሩ ዋና ዋና በዓላት መካከል ኢድ አልአድሃ አረፋ በደማቅ ስርዓት የሚከበር የእርድ በዓል ነው ሲሉም ገልጸዋል። በአረፋው ወቅትም የሚፈጸመው እርድ ኡዱያ ተብሎ የሚጠራም ሲሆን የታረደው ስጋ በሶስት ተከፍሎ ለቤተሰብ፣ ለጎረቤት እንዲሁም ለተቸገሩ ለመደገፍ የሚሰጥ መሆኑን ተናግረዋል። ይህም የአብሮነት ይበልጥ ለማጠናከር ትልቅ አስተዋጽኦ ያለው መሆኑንም ጠቁመዋል። salaata ህዝባችን አንድነቱን ማጠናከር አለበት። ፈጣሪ በሰጠን ጸጋ አንድነታችንን ማጠናከር አለብን። የተሰጠንን ጊዜ በአግባቡ መጠቀም አለብን። ለሰይጣን መንገድ መክፈት የለብንም። አንድነታችንን ማጠናከር አለብን። በዓለም ስንኖር መዋደድ አለብን። በዓሉ የመደጋገፍ የአንድነት እንዲሁም የመተዛዘን እሴት የሚታይበት መሆኑን የገለጹት ደግሞ የኢድ ሰላት ኢማም የሆኑት ሼህ ሙክታር ሙባረክ ናቸው። ባቲ ኩርነ ከይተጠማስ ዋጂ በጉዳ ኮንገዱ ተኩማ ህዝበ ሙስሊሙ የኢድ አል አድሃ አረፋ ዕለት የአደባባይ ሶላት ስነ ስርአቱን ካከናወነ በኋላ ወደ ቤቱ ሲመለስ የእርድ ስነ ስርአቱን ያከናውናል ወይም ዱሰያ ያካሂዳል ማለት ነው። ምክንያቱም በዓሉ የእርድ በዓል ነው፣ ፈጣሪም የሚያዘው ነው። በዓሉ በጸሎትና በተለያዩ ሃይማኖታዊ ዝግጅቶች በግልም በጋራም ሲከበር የእምነቱ አስተምሮት መሰረት መሆን እንዳለበትም የሃይማኖት መሪዎቹ ገልጸዋል። እኔ ለህዝቡ የማስተላልፈው መልእክት መልካምን እንዲያደርጉ ያለ ልዩነት በአንድነት አብረው ሲሰሩም እንዲተጉ ነው ፈጣሪም ፈጣሪም በመፍራት በአንድነት እንዲኖሩ ነው። መተጃራጄን ከናን ኔ ወስያ የሃይማኖት አባቶችም ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳቸው በማለት መልእክታቸውን አስተላልፈዋል። ህዝበ ሙስሊሙ የኢድ አልአድሃ አረፋ ባዓልን ሲያከብር የተቸገሩ ወገኖችን በመርዳትና በመደገፍ መሆን አለበት ሲሉ የሐረር ከተማ ነዋሪዎች ገለጹ። ነዋሪዎቹ ለመላው የእስልምና እምነት ተከታዮች የእንኳን አድረሳችሁ መልእክታቸውን ማስተላልፈዋል። ዘገባው የአብዲ ዑስማን ነው። ዝርዝሩ በተከታይነት ይቀርባል። ኢዳል አድሃ አረፋ በዓል የተቸገሩ ዜጎችን በመርዳት የታመሙትን በመጠየቅ ከዘመድ ጎረቤት ጋር በአብሮነት ማክበር አለብን ሲሉ በኢድ ሶላ ስነ ስርዓት ላይ የተሳተፉ ምዕመናን ገልጸዋል። በበዓል ወቅት በተለያዩ ምክንያቶች ለችግር የተጋለጡ ዜጎችን ልንረዳ ይገባል ያሉት ነዋሪዎቹ በተለይ ከጎረቤቶቻችን ጋር ልንተጋገዝና በአብሮነት በዓሉን በደስታ ማሳለፍ ያስፈልጋል ሲሉም ተናግረዋል። ከዚህ በተጨማሪ ቀኑን የታመሙትን በመጠየቅና ና ከህመማቸው እንዲፈወሱ ልንጸልይላቸው ይገባልን ብለዋል። የአረፋ በዓል ላይ የተከበረ ቀን ላይ ያሉት ነዋሪዎች በተለይ ልጆቻችን ባልባሌ ቦታዎችና ድርጊቶች ቀኑ እንዳያሳልፉ ልንከታተል ይገባለን ብለዋል። በመጨረሻም ለመላው እስልምና እምነት ተከታዮች ለ1446ኛ ዓመተ ሂጅራ ኢድ አል አዳረፋ በዓል በሰላም አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። ወደ ሀገር አቀፍ ዘገባ ተሻግረናል። ፕሬዚደንት ታዬ አጽቀሥላሴ ለአረፋ በዓል የእንኳን አደረሳችሁ መልእክት አስተላለፉም። በተመሳሳይ ዜና ደግሞ 1446ኛው የኢድ አል አድሓ አረፋ ሰላት ስግደትን በመዲናዋ በተለያዩ አቅጣጫዎች የመጡ የእምነት ተከታዮች በተገኙበት በአዲስ አበባ ስታዲየም ተከናውኗል። ሕሊና ሽመልስ ዝርዝሩን ይዘዋለችም። የኢፌድሪ ፕሬዚዳንት ሳያን ቅጽላሴ ለ1446 ኛው የአረፋ ኢድ አልአድሃ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዚዳንቱ በመልካም ምኞት መልእክታቸው ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው የአረፋ ኢድ አል አድሃ በዓል አደረሳችሁ ብለዋል። በዓሉ የሰላም የመተሳሰብ ና የአንድነት እንዲሆንም ልባዊ ምኞታቸውን መግለጻቸውን የኢፌድሪ ፕሬዚዳንት ጽህፈት ቤት አስታውቋል። 1446ኛው የኢድ አላዳሃ በዓል በተለያዩ ከተሞች ተከብሯል። በእስልምና እምነት ተከታዮች ዘንድ በዓሉ በመላ ሀገሪቱ በተለያዩ ሃይማኖታዊ ስነስርዓቶች ነው የተከበረው። በበዓሉ ላይ በርካታ የእምነቱ ተከታዮች ተገኝተው ልዩ ልዩ ሃይማኖታዊ ስነስርዓቶችን አከናውነዋል። የኢድ አላዳሃ በዓል አረፋ፣ ልዩ ልዩ ሃይማኖታዊ ስነስርዓቶች የሚከወኑበት ያለው ከሌለው ጋር ተካፍሎ የሚውልበት በዓል ነው። በዓሉ አዲስ አበባን ጨምሮ በድሬዳዋ፣ በደሴ፣ በጅማ፣ በሰመራ፣ በአርባ ምንጭ፣ በጎንደርና በተለያዩ ከተሞችና አካባቢዎች በድምቀት ተከብረዋል። አንድ ሺ አራት መቶ አርባ ስድስተኛው የኢድ አላደሃ ሰላት ስግደት በመዲናዋ ከተለያዩ አቅጣጫዎች የመጡ የእምነቱ ተከታዮች በተገኙበት በአዲስ አበባ ስቴዲየም ተከናውኗል። በሥነሥርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ተገኝተዋል። የአኗር መስጂድ ዋና ኢማም ሀጂ ጣሀሩን የኢድ አልአድሃ የዕለቱን መልእክት አስተልፈዋል። አረፋ የመስዋዕትነት በዓል ነው ያሉት ሀጂ ጣሀሩን ትናንት ሀጃጆች አረፋ ተራራ ላይ ትላንት ሀጃጆች አረፋ ተራራ ላይ ቆመው በአንድነት ዘርቅ ዘር ቀለም፣ ቋንቋ ሳይለያቸው ፈጣሪያቸውን አወድሰዋል ጸሎት አድርገዋልም ብለዋል። እኛም በሀገራችን አንዳንድ ቦታ የሚንጸባረቀውን ልዩነትን ትተን ልክ እንደ አረፋ በጋራ በመቆም ሀገራችንን ማስቀደም አለብን ሲሉም ተናግረዋል። ማህበረሰቡ በሀገር ጉዳይ በአንድነት እንዲቆም ሀጂ ጣሀሩን ጥሪ አቅርበዋል። ሐረሪ ክልል ቴሌቪዥን ዕለቱ የነበሩን ዜናዎች የተካተላችሁትን የመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል ምስጋና ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚያ ያበቃል። ጤና ይስጥልኝ።